ኢትዮጵያ በማለዳም በአመሻሽን በሰንደቋ የምትታወስበት የምትከበርበት በአመት ውስጥ 365 ቀናት የምትዘከርበት ኃይሌ ግራንድ ሆቴል እንገኛለን። አሁን ከማለዳው 12 ሰዓት ሊሆን አንድ ሁለት ደቂቃዎች ብቻ ነው የሚቀሩት። እዚህ ጋር ደግሞ የሆቴሉ ሰራተኞች ሰንደቋን ለማክበር ተዘጋጅተዋል። ምን ይመስላል እናያለን? ኢትዮጵያችን ኑሪ፣ እኛ ዋንቺን፣ እንኳን ተመልካቾቻችን። የባንዲራ መስቀል ስነ ስርዓቱ ተጠናቋል። ይህ ስለ ኢትዮጵያ ባንዲራ ሲታሰብ በጭንቅላታችን የሚመጣው ነገር መስዋዕትነት ነው፣ ሀገር ነው። እዚ የኢትዮጵያ ባለውለታ የሆነው ሻለቃ ኃይሌ ገብረስላሴ ኃይሌ ግራንድ ሆቴል ውስጥ ደግሞ ይህ በየጊዜው በየቀኑ የሚደረግ ነው የሚከወን ተግባር ነው እና እዚህ ይህ መደረጉ በዓለም አደባባይ በተሳተፈባቸው የኦሎምፒክ መድረኮች ሁሉ ስሟን ሲያስጠራ የኖረው ኃይሌ አሁንም ደግሞ ስሟን በማስጠራቱን ቀጥሏል እና በጣም ትልቅ ስሜት የሚፈጥር ክስተት ነው። ያስተዋል ነው እዚህ ጋር ደግሞ ሆቴሉ ስራ አስኪያጅ ይገኛሉ። ማን ይባላሉ? ራስቱን አስተውቁንና፣ ሃይሌ ግራንድ ሆቴል ይህንን ክስተት ወይም ደግሞ የሰንደቅ ዓላማ መስቀል ስነ ስርዓቱን መቼ ነው የጀመረው? ሁሌ ይደረጋሉ ወይ? እሺ፣ አመሰግናለሁ። ስሜ የምሽው ተሾመ እባላለሁ። የሃይሌ ግራንድ ዋና ስራ አስኪያጅ ነኝ። ሃይሌ ግራንድ አዲስ ስራ በጀመረበት ጊዜ ጀምሮ በየእለቱ ጠዋት መስቀል፣ ማታ ደግሞ በክብር የባንዲራ ማውረድ ስነ ስርዓት እና እያካሄድን እንገኛለን ለምንድን ነው ይሄን መስቀል ማውረዱ ምን አስፈለገ? ይሄ ቤት የአንድ የኢትዮጵያን ባንዲራ ከፍ አድርጎ በዓለም ስሟን ሲያስጠራ የኖረ የአንድ ጀግና ቤት ነው። ሻለቃም በዚህ ትልቁ እምነታቸው ከስራም ከሁሉ ነገር በፊት ስርዓት ይቀድማል ነው። ስለዚህ ስርዓት ደግሞ የሚጀምረው ሀገርን ከማክበር ነው፣ ሀገርን ከመውደድ ነው፣ የሀገር ሀገር ፍቅርን በተግባር ከማሳየት ነው። ስለዚህ እዚህ የስራ ባልደረቦቻችን ጠዋት በሌሊት 12 ሰዓት የሚገኙ እነዚህ ያደሩ የስራ ባልደረቦች ተሰብስበው ባንዲራውን ከፍ አድርገው ይሰቅላሉ። ሰዎች ግን አይገረሙ እንዴት ነው? ስሜቱን እስኪ ያጋራል እውነት ነው ማለት። ይሄ እንግዲህ በኔ እድሜ ትምህርት ቤት እያለን ጀምሮ እንደ ሀገር እኔ ባንዲራ ሲሰቀል ጠዋት ላይ አስፓልት ላይ ካለን ከማዶ ካለን የትኛውን ቦታ ላይ ቆመን አክብረን ነው የምንገባው። አሁን አሁን ተቋማት ያንን አጠናክረው በደንብ ባለማያዛቸው ይመስለኛል። ስሜቱ እየቀዘቀዘ መጥቶ ብዙ ያንን ካለማያት እዚህ ሲያገኙ፣ በተለይ ከኛ ዘመን በፊትና በእኛ ዘመን የነበሩ ሰዎች ሲናገሩ በደንብ እንትን የሚያደርጉት በቁጭት ነው ያጡትን እንዳገኙ እንግዳ ሆነው እዚህ ሲታደሙ በጣም ትልቅ ስሜት ነው ያለው። አቶ ምሻው በጣም እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልን። ቴንክ ዩ ቴንክ ዩ እናመሰግናለን። እንግዲህ ተመልካቾቻችን ተቋማት ሀገር ማስታወስ አለባቸው። ለባንዲራ የሚሰጥ ክብርን ሁሉም ነው በየተሰማራበት መንገር ማስተዋወቅ ያለበት። ዋጋ የተከፈለለት መሥዋዕት ተከፈለለት የህብረ ብሔራዊ አንድነታችን ማሳያ የሆነ ኢትዮጵያኖች እንደ ከለራችን እንደ ማንነታችን የተለያየ ማንነት እንዳለን ሁሉ በባንዲራችን ጥላ ስር ግን አንድ መሆናችንን የሚረጋገጥበት ነው እና የኃይሌ ግራንድ ሆቴል ላይ እዚህ አዲስ አበባን ያደረግነው ቅኝት፣ ቅኝትም የተከታተላችሁትን ይመስላል ለሌሎች ተቋማትም ተምሳሌት የሚሆኑ መሆኑን ማረጋገጥ